ጌታ ለዘላለም የተባረከ ይሁን። እንግዲህ እግዚአብሔር አምላካችን ደስ የሚል ጊዜ እየሰጣን ይገኛል። እነዚህ ሶስት ቀናቶችን በሚያስገርም ሁኔታ የወንጌል ስርጭት መርሃ ግብርን እያካሄድን እንገኛለን። በነዚህ በሶስቱም ቀናት እግዚአብሔር ታላቅ ድል እየሰጣን ነው። ብዙ ሰዎችን ወደ እግዚአብሔር መንግስት እግዚአብሔር በጸጋው ኃይል በማዳኑ ጉልበት እያፋለሰ ወይም እየፈታ ይገኛል። እንግዲህ እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ሶስተኛውን ቀን በያዘው በዚህ በወንጌል ስርጭት መርሃ ግብር ፕሮግራም ከተወደዱ ከወንጌል ሰራዊ ዳዊቶሽ ጋራ ከይታችን ከሚሚ እንዲሁም ደግሞ ከአሹ ጋራ እንግዲህ እየዘመተን እንገኛለን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ከዚህ ስራ የሚበልጥ ነገር ምድር ላይ ምንም አይነት ስራ የለም። ደስ ብሎን ነው እየሰራን ያለ ነው። አስገራሚን በሆኖ በእግዚአብሔር ጸጋ ሰዎችን ወደ እግዚአብሔር መንግስት የመጥራትን ስራ እየሰራን እንገኛለን። በሚያስገርም ሁኔታ ጫካ ውስጥ እየዞረን እንግዲህ በየ ወንዞቹ እያቆራረጠን ተራራውን እየወጠን ብዙ የሆነ ነፍሳትን ወደ እግዚአብሔር መንግስት እየማረከን እንገኛለን። የጌታ ጸጋም ከኛ ጋር በሀይል እየሰራ ነው። እግዚአብሔር የተመሰገነ ይሆን። እንቀጥል። እግዚአብሔር የተባረከ ይሆን። እግዚአብሔር በብዙ እየረደን፣ እያገዘን፣ ድንቅ እያደረገን ይገኛል። ይህ ሶስተኛ ቀናችን ነው። አላቆምንም። ተራራ እየወጠን፣ እየወረደን እግዚአብሔርን ለትውልድ እየሰበከን ያለ ነው። አሁን ደግሞ ታላቅ ነገር እየሰማን ነው። እግዚአብሔር በብዙ እየደገፈን፣ እየረደን ነው። አሁንም እንቀጥልበታለን። አሜን አሜን አሜን። ሚሚ ሰላም ቅዱሳን፣ እንዴት ናችሁ? እኛ ደስ የሚል ቀን ደስ የሚል ጊዜ እያሳለፍን ነው። ይህንን ወንጌል እናካሄዳለን፣ እንቀጥላለን፣ እናቀጣጥላለን። አላቆምንም፣ አናቆምም። እግዚአብሔር ይባርካቸው። እንግዲህ ይኸውና እግዚአብሔር አምላክ የተመሰገነ ይሁን ቀጥልናል። እኛ ይህንን ወንጌል ስራን ወይኛ እስክኔ ድረስ ካልሆኔም ደግሞ ጌታ እስኪመጣ ድረስ ምድር ላይ ሳንታክት፣ ሳንሰላች፣ ተስፋ ሳንቆርጥ በታላቅ መነቃቃት የምንሰራ የቤት ስራችን ነው። ስለዚህ በዓለም ዙሪያ ያላችሁ ቅዱሳን የእግዚአብሔር ቤተሰቦች ይህንን ስራ ሁላችሁም በትጋት በያላችሁበት አቅጣጫ ሁሉ ሆናችሁ በትጋት እንድትወጡ እንድትሰሩ በሚታገኛችሁት ጠጋ አጣሚዎች ሁሉ ይህንን ወንጌል ለሰዎች እንድትናገሩ። ብዙ ሰዎች በጨለማ ዓለም ውስጥ ይገኛሉ፣ ይህንን ወንጌል ካልነገራችሁ። ምክንያቱም ወንጌል ብርሃን ነው፣ ሰዎች ደግሞ በጨለማ ዓለም ውስጥ ነው ያለው። መጽሐፍ ቅዱስ ሲናገር እናንተ አስቀድሞ ጨለማ ነበራችሁ ይላል። ስለዚህ ብዙ ሰዎች በጨለማ ዓለም ላይ ነው ያለው። ሰውን ደግሞ ከጨለማ ወደ ብርሃን ማውጣት የሚችለው ወንጌል ነው። ወንጌልን ካልነገረን፣ እኛ ካላወረን ማን እናገራችኋል? በወንጌል ነው መዳን ያለው። መጽሐፍ ቅዱስ ሲናገር ጳውሎስ በሮሜ መልእክት ላይ እንዲህ ብሎ ተናግሮ ነበር እንዲህ ብሎ ተናግሮ ነበረ። በወንጌል አላፍርምና አስቀድሞ ለአይሁድ፣ ከዛም ለግሪክ ሰው ከዛም ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። እና መዳን ያለው በወንጌል ውስጥ ነው። መዳን፣ ነፃ መውጣት ያለው በወንጌል ውስጥ ነው። ሃይማኖት አያድንም። ሰው ካለበት እስረት፣ ከኃጢአት በሽታ ነፃ እንዲወጣ ወንጌል መሰበክ አለበት። ወንጌል መነገር አለበት። ወንጌልን ስትናገሩ ምናልባት የሚንጫጩ የጨለማ ዓለም ኃይላት ሊኖሩ ይችላሉ። ችግር የለም። ሰዎችን ነፃ እግዚአብሔር መንግስት ሲተመጡ ዳብሎስ ሰይጣን ሰዎችን ይዞ ወደ እግዚአብሔር ወደ ራሱ መንግስት ውስጥ ላይ መግባት ስለሚፈልግ ልንጫጫ ይችላል። ስለዚህ እናንተ በጸጋው ኃይል በእግዚአብሔር መንፈስ በመታገዝ እና በመመራት ይህንን ወንጌል ሳትፈሩ። ወንጌል የምናፍርበት ጉዳይ አይደለም። ወንጌል የሚያድን ስለሆነ አናፍሪም፣ የሚፈታ ስለሆነ አናፍሪም። ወንጌል የዘላለም እውነት ስለሆነ አናፍሪም። ወንጌል የማይለወጥ እውነት ስለሆነ አናፍሪም። ስለዚህ ተግተን እንሰራለን። ታግታችሁ ስሩ። እግዚአብሔር አምላክ በጸጋው ኃይልና ጉልበት ይርዳችሁ ተባረኩ።